ሰላም ሰላም፣ እንደምን አላችሁ። ዛሬ እስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት ነው ብሎ የእስልምና ጠቅላይ ምክር ቤት ያወጣውን ዜና አየሁ። ኢትዮጵያ ውስጥ ያሉ ሙስሊሞች ሴቶች እንዴት ነው መልበስ ያለባቸው፣ እስልምና ውስጥ ምን ያስተምራል፣ ሃይማኖቱን የጠበቀ አለባበስ ሲልበሱ ሲልስ ምን እያለ ነው የሚለውን አሰብኩና ለማሳወቅ፣ በዛውም ደግሞ ክርስቲያኖች፣ ሙስሊሞች እንዴት ነው የሚለብሱት የሚለውን ትክክለኛው መጽሐፋቸው እንደሚል ላሳያችሁ ፈለኩ። ሱራ 33 አንቀጽ 59 ላይ እንዲህ የሚል አንቀጽ ታገኛላችሁ። አንተ ነቢ ሆይ፣ ለሚስቶችህ ለሴቶች ልጆችህ፣ ለመመናንም ሚስቶችን ከመከናናቢያዎች በላያቸው ላይ እንዲለቁ ንገራቸው። ይህ እንዲታወቁና በባለጌዎች እንዳይደፈሩ ለመሆኑ በጣም የቀረበ ነው። አላህ ማህሪያ ዛይነ ብሎ ያስቀምጣል። ሱራ 33 ማለት የአህዛብ ምዕራፍ ነው። አንቀጽ 59 ላይ በዚህ መንገድ ነው የሚያስቀምጠው። ሙስሊም ሴቶች እናትም ይሆኑ እህትም ይሆኑ ልጆችን በሙሉ ማድረግ ያለባቸው ምንድን ነው? ፊታቸውን መከናነብ አለባቸው ማለት ነው። መከናነብ ብሎ የሚያስቀምጠው ላይ ሂጃብ ነው፣ ሁላችንም እናውቃለን። ሙሉ በሙሉ ዓይናቸውን ፊታቸውን የሚሸፈነ ወይ ደግሞ አንዳንዶቹ ፊታቸውን የከፈተ እናያለን። ምናልባት የተለያዩ አይነት የሂጃብ አይነቶች አሉ። እዚህ ላይ እንደምትመለከቱት ሂጃብ ተብሎ የሚገለጠው ፊቷ የሚታይበት፣ አንዳንድ ጊዜ እጃቸውን ተገልጦ ስክሪን ላይ እንደምትመለከት ይታይ አለ። አንደኛው ነው። ሁለተኛው ሂጃብ ሳይሆን ኒቃብ የሚባለው አለ። ይሄንን አንዳንድ አካባቢ ሶማሌ፣ ኦሮሚያ ላይም አንዳንድ እስልምና በጣም የገነገነበት አካባቢ ስትሄዱ ኒቃብ ይደርሳሉ። ሁለቱ አይነቶቻቸው ይታያሉ። ኒቃብ ተብሎ ይጠራል። በሶስተኛው ላይ የምትመለከቱት ደግሞ የጎርቃ ተብሎ የሚጠራው ነው። ደሆልቲንግ አይኖቻቸው ማይታየው ሙሉ ድፍን ነው። ምናልባት የምትገለጥመች ማለት ነው። አይናቸውን ድንገት ማየት ከፈለጋችሁ እነዚህ ሶስት አይነት አሉ። የመጀመሪያው ሂጃብ፣ ሁለተኛው ኒቃብ ሶስተኛው ደግሞ ቡርቃ ማለት ነው። እነዚህ ሶስቱን እስክሪን ላይ የምትመለከቷቸው የሂጃብ አይነቶች ናቸው። የእስልምና ጉዳዮች ቢሮ አሁን ጠቅላይ ምክር ቤቱ እስልምናው በሚያዘው መሰረት ሴቶቻችን ይልበሱ ብሎ ሲል ከሶስቱ የትኛው እስልምና የትኛው ነው የሚያዘው ብለን እንመልከት። እንደውም ቲክቶክ ላይ የምታውቋቸው ኢትዮ ላይ የምታውቋቸው አብዛኞቹ የእስልምና ተከታዮች አብዛኞቹ ሀብያዎች ናቸው። በተለይ ሀንበሊ ስኩል ከሚያስተምረው አንፃ ለመመልከት እንሞክራለን መጀመሪያው ቡርካ አይንንም አያሳይም ፊሉንም አያሳይም። ለዚህ መሰረቱ ምንድ ነው? ዚ ሱራ 33 59 ላይ ያለው ምን የሚሉ ለመመን ስለ ሴቶቻቸው ለመመና ሚስቶች ከመከናንያዎች በላያቸው ላይ እንዲለቁ ንገራቸው ብሎ ሲያስቀምጥ ከጭንቅላት ጀምሮ እስከ ግርጥፍራቸው ድረስ ሙሉ በሙሉ የሚለቀቅ ይህንን እንዲደግፍል ምናልባት ሱራ ሀያ አራት ላይ አንቀጽ ሰላሳ አንድ ላይ እንዲህ የሚል የቁርአን አንቀጽ አለ እንዲህ ይለን ረዘም ያለ አንቀጽ ነው። ለመመናትም ነገራቸው አይኖቻቸው ይከለከሉ፣ ለብሎቶቻቸው ይጠበቁ፣ ጌጣጌጣቸውን ጌጣቸውንም ከእርሷ ግልጽ ከሆነ በስተቀር አይግለጡ እያለ ሄደ ሄደ እና እስከ መጨረሻው ድረስ ከሄደ በኋላ ከወንዶችም ለሴቶች ጉዳይ የሌላቸው ለሆኑ ተከታዮች ወይም ለነዚያ በሴቶች ሀፍረት ገላ ላይ ላላወቁ ህጻናት ካልሆኑ በስተቀር አይግለጹ ብሎ ሰውነታቸውን ለማንም መግለጫ እንደሌለባቸው ነፍስ ያላወቁ ህፃናት ካሉ በስተቀር እንዳያሳዩ ላይ አዛል ነገር ግን ይህንን ሲያብራራልን ተፍሲር ኢብን ከቲር ኢብን ከቲር ትልቅ መፈሲር ነው እንዲህ ይላል ይህን ልብስ የሚለብሱት ለህፃናት ካልሆነ በስተቀር አይልበሱ ብሎ የሚያስቀምጠው ከቤታቸው ሲወጡ ነው አንደኛ ሁለተኛ ደግሞ ሱራ 33፡59 ላይ ሰዎች እንዳይተናኮላቸው ከመከላከልም አንጻር ነው ሪስፔክትብል የሆኑ ወመኖች ወይም ደግሞ ሙስሊሞች ክርስቲያኖች እና አይሁዶች ወይም ደግሞ ባሮች ያልሆኑ በሙሉ መንገድ ላይ ሙስሊሞች እንዳያጠቋቸው ሂጃብ እንዲለብሱ ስላዘዘ ነው። ኢቨን ከቲር እንዲላል ኢትዝ ኦልሶ ቱ ዲስቲንጉሽ ዘ ቨሊቨርስ ዘ ቢሊቪንግ ዊመን ፍሮም ዘ ጃሃሊያ ብሎ ዘ ጃሃሊያ ዊመንስ ብሎ ያስቀምጣል። ጃሃሊያ ብሎ የሚያስቀምጣው ግን ማያሙ ሴቶችን እና ክርስቲያኖች፣ አይሁዶች ዘ ሆል ቲንክ ከሙስሊሞች ለመለየት ማለት ነው። ይሄ ምንድነው የሚጠቅመው ካላችሁ ሙስሊም ሴቶችን አይደፍሩ። ነገር ግን ክርስቲያን ሴቶች እንዲሁም ባህሮች፣ አይሁዶችን ግን ለመድፈር ስለተፈቀደላቸው ነው መድፈር ብላችሁ ሳስቀምጥላችሁ ያ ያለው የሚያልኩት አንቀጹ ነው። አታክ እንዳይደረጉ 33 59 ን ሁሉም አንቀጾች በሚባል ደረጃ በተለይ ኢብን ከቲር ሲያብራራ አታከሮች እንዳይነኳቸው ብሎ ነው የሚያስቀምጠው። ኢብን አባስም ሌሎችም ሙፈሲሮች ማለት ነው። ነገር ግን ይህን መለበስ አይነት የትኛው ነው? ምናልባት የሚለብሱት አለባበስ ኒቃው ነው ሂጃብ ነው ወይስ ቡርካ ነው ብላችሁ ከጠየቃችሁ፣ ለየት ያለ ነው የሚያስቀምጠው። እስክሪን ላይ እንደምትመለከቱት ኢብን ከቲር እንዲህ ይላል። ሱራ 33:59 ንም ሱራ 24:31 ንም በፈሰረበት ቦታ ላይ በመጀመሪያው ሱራ 33 ላይ ሊቪንግ ኦንሊ ዋን አይ ሾዊንግ ነው የሚለው። አንድ አይኗ ብቻ ሲታይ ብሎ ያስቀምጣል። እስክሪን ላይ ተመልከቱት። ሶስቱንም ቀደም አስቀምጬላችኋለሁ፣ የምታውቋቸዋለሁ። ነገር ግን ይሄኛው አንድ አይኗ ብቻ ሲቀር ነው የሚለው። አንድ አይኗን ማለት አንድ አይን ብቻ ተሸፍኑ ነው። እስከ ዛሬ ድረስ አይታችሁ ላታውቁ ትችላላችሁ። እስክሪን ላይ ተመልከቱት። ይህች የምትመለከቷት ሴት ትክክለኛ ሴት መልበስ ካለባት ልትለብሰው የሚገባው ልብስ ለብሳ ነው የምትመለከቷት። አንድ አይኗን ማለት ነው። ስለዚህ ኢትዮጵያ ውስጥ ምርቶች ውስጥ ሊልበሱ ተብሎ ሲታዘዝ ሁሉንም ሰውነታቸውን ከተመሸፈነ በኋላ አንድ አይኗን ብቻ እያጮለቀች የምታይ አሻንኩሊት የምትመስል ወይ ደሞ እንደ ዞምቢ ያለ ነው ማለት ነው። ሴት ልጅ ባናገር ስትፈልግ ከመንገዷም ስትወጣ ሰዎችን ለማናገርና ምናልባት መንገዷ እንዳይጠፋባት ብቻ ነው ያንን አንድ አይኗን ገልጣ የምታየው፣ ደሆልቲንግ ግን ሸፍና ንምትንቀሳቀሰው ማለት ነው። አንድ አይኗን ብቻ ነው የሚለው እዚሁ ላይ ድጋፍ እንዲሆነ ምናልባት ቡኻሪ ቮሊም ስድስት ቡክ ስልሳ ሀዲስ 318 ላይ ለሁሉም ሙስሊም ሴቶች እንደታዘዘ ግዳጅ እንደሆነ ያስቀምጥና ቮሊም ዋን ቡክ አራት ሀዲስ መቶ አርባ ስምንት ላይ ደግሞ ኡማር ቀድሞ ያዘው እንደነበረ እና ነገር ግን እንዳልወረደ ነገር ግን አላ ካወረደለት በኋላ በሁሉም ሴቶች ላይ ግዳጅ እንደሆነ ነገር ግን ነገር ግን አይናቸው ብቻ ሲቀር ይላል። አይናቸው ብቻ ሲቀር ሱራ 3359 ላይ ኢብን ከቲር አይናቸው ሲቀር ያለው ስንት ነው? አንዱን አይን ብቻ ብሎ ፈስሮልናል። ይሄ ሁሉ ለምንድን ነው ከተባለ እዚህ ሳሂህ ቡኻሪ ቮሉም ስድስት ሀዲስ ሦስት መቶ አንድ ላይ እንዲህ የሚል አንቀጽ ታገኛላችሁ። አላስ አፍኮስ ትል እንዲያሉ ያስቀምጥና ሴት ልጅ አይምሮ ደካማ ናች፣ በአስተሳሰብ እንደዛው ዝቅተኛ ነች ካለ በኋላ ኤኮሽ ሴንሰብል ማን ኮድ ቢሌድ አስትራይ ባይተሙሙፍ ዘም ብሎ ያስቀምጣል። ወይም ደግሞ ሰሙፍ ዩ ሴቶችን ማለት ነው። በእናንተ የተነሳ ወንዶች ስ ሲሆኑ ወንዶች ከመንገድ ሊወጡ ይችላሉ ወይም ከስልምና ሊወጡ ይችላሉ ወይም ደግሞ ሀጢያት ሊሰሩ ይችላሉ ብሎ ያስቀምጥና ብሌሙን እነሱ ላይ ያስቀምጣል። ምክንያቱም ምንድነው ሴቶች ልብሳቸውን ተገላልጠው ስለሚወጡ ነው። ልብሳቸው ተገላልጠው ስላቸው አይናቸው ስለታየ እጃቸው ስለታየ ይህ አስተምሮ ግን ምናልባት ወደፊት በሰፊው እናያለን ፈተዋ እየሰጡ የሚያስተምሩ የሙስሊም ሊቃውንቶችን ተመልከቱልኝ እስክሪን ላይ እዚህ የምትመለከቱት የመጀመሪያው የእስልምና ሊቃውንት ተብሎ ከሚጠቀሱት መካከል አንደኛው መሐመድ ሁሴን ያዕቆብ ነው ግብፅ ላይ ትልቅ የወሃቢያዎች ዳአይ ነው ሰውየው ያስተምራል ፈተዋን ይሰጣል እንዲህ ብሎ ያስተምራል እንመልከተው

አቴንሽን ቱ ዲቴይልስ ይላል። ጥያቄውን የተጠየቀው ሴት ልጅ ልብስ ለብሳ ሙሉ በሙሉ ልብስ ስላችሁ ሂጃቧን ተሸፋፍና ወታ እራሱ አታክ ከሚያደርጓት ከሚያጠቋት ወንዶች ልትጠበቅ አልቻለችም። ሱራ 33 59 ላይ ሰዎች እንዳይጠቋት ብሎ ያስቀመጠው ክፍል አይሰራም። ምክንያቱም ለብሰንም እየተጠቃን ነው ብለው ሲጠይቁት እንዲህ ነው የመለሰው ችግር ቢኖርብሽ ነው ችግሩ። ሂጃብ ስትለብሺ አይንሽ ተሸፍኗል፣ ሁለቱም አይን የተሸፈነው፣ እጅሽ ይታያል፣ አንገትሽ፣ ደረትሽ፣ እግርሽ፣ ጣቶችሽ ይታያሉ። እንደዛ ከሆነ ችግሩ ያንቺ ነው እያላት ነው። ሂጃብ መልበስ ያድናል ሳይሆን አያድንም፣ ሙሉ ሰውነት ጥፍር ሳይቀር፣ እጅ ሳይቀር፣ አይን ሳይቀር መሸፈን አለበት ነው እያለ ያለው። ስለዚህ ጨጉርሽን ስለተሸፈንሽ ኢትዮጵያ ውስጥ ልክ እንዳሉት ማለት ነው ቅድም ዲቃ ሂጃብ እንዳሳየዋችሁ እንደዛ ቢያደረጉ እስልምናው ምንም ማያድናቸው ሙሉ ተሸፈኝ ብሎ ነው የሚያስቀምጠው። ደፋሪዎች እንዳይደፍሩች ማለት ነው። ጥፍር ሳይቀር ተመልከቱ። ውስታዙን ከዚህ ጋር በተያያዘ ፈተዋ ተጠይቀው የሙስሊም ውስታዝ እንዲህ ብሎ ተመልሷል። ይሄ በጣም ሊያሳፍር በሚችል መንገድ ነው የተቀመጠው። አንድ እህት አባቷ ጠገብ ስትለብስ አለባበሷ ደሆልቲ ሙሉ ሰውነቷን ተሸፍና እጇ ሳይቀር ጥፍሯ ሳይቀር አይኗ ሳይቀር መደበቅ እንዳለበትና አባቷ አታክፍ እንዳደርጋት ሙሉ ሰውነቷ መላወስ እንዳለባትና ድንገት ብትገለጠና አባቷ ግን በእሷ ተይዞ ቢወሰወስና ቢደፍራት ተጠያቂዋ እሷ እንደሆነች የሚያስቀምጥ ፈተዋ ነው። ተመልከቱት ሆይ ብንት

የእሷ ጥፋት ነው የሚሆነው? አባቷ ፊት ለፊት ቤተሰቧ ነው ብላ ተጠንቅቃ የምትመጣን አንዲት ልጅ ብትደፈሪ በአንቺ ነው ብሎ ነው የሚያስቀምጥላት። ምን ማለት ነው? ምን ማለት ነው? ሙሉ በሙሉ ለእሷ ነው የሚሰጥ። ለእሷ ምን ብትሆን አባቷ ቢደፍራት ማለት ነው። ሲጀመር መድፈረን ምን አመጣው? አባቱ አባት በልጁ መወስወስን ምን አመጣው? ልምና ነው። ተመልከቱት። አንዲት ሴት በመንገድ ሄዳ በወንድ ብትደፈር ተጠያቂው ማነው ተብሎ ለተጠየቀው እውቁ የእስልምና መምህር ዛኪር ናይክ የመለሰው እንመልከት። እንዲህ ና ነው አንዲት ደፈ የተደፈረች ሴት እሷ ላይ ኢፍትሐዊ የሆነ ድርጊት ተፈጽሞባታል ወይ ብሎ ሲጠየቅ አልተፈጸምባትም።

ራሱ አለባበስሽ ሂጃቡ በሚያዘው መንገድ በስነስርዓት ሁሉንም ሰውነት ባለመሸፈልሽ ኃላፊነቱ ምትወስድ አንችልሽ ብሎ ነው የሚያስቀምጠው እስልምና ነው። ወንዶቹ መቆጣጠር ስሜታቸውን አይችሉም። ሴትን ሄደው አንዲትን ሴት ደፍረው መጥተው ተጠያቂ አንችልሽ። ይሄ ማለት ሁሉ ሞራል ነው የሚያገኝ እምነት ነው። ሆልግ ሱራ 33 አምሳ ዘጠኝ ሱራ 24 ላይ ላይ ያለው ይሄ ነው። ይሸፈኑ ከመጋረጃ ጀርባ ሆኖ ያገናግሩ ነው የሚለው ለምን ሰዎች እንዳያጠቋቸው ሰዎች የማያጠቋቸው ለምንድን ነው ከተባለ፣ በቃል በቃል ያስቀምጠው ምንድን ነው ሙስሊም ሴቶችን ከክርስቲያንና ከአይሁዶች ለመለየት ነው ብሎ ስለሚያስቀምጥ ማለት ነው። መለያ ነው፣ ዲስቲንጉሽ ለማድረጊያ ነው። ሱራ 2431 ላይ የዝንቀትን አማኝ ከይ አማኝ ለመለየት ነው የሚያስቀምጠው። ሱራ 33 59 ላይ ደግሞ ጥቃት እንዳይደርስባቸው ይላል። ስለዚህ ጥቃት እንዳይደርስባቸው የለበሱት ይተርፋሉ፣ ያለበሱት ደግሞ ይጠቃሉ ማለት ነው። ነፃ ፍቃድ ተሰጥቷቸዋል። እስቲል እንደዛ ሆኖ ግን ጣትና እጇ ፊቷ መታየት የለበትም፣ ሁለቱም አይኗ መታየት የለበትም። አንዱ አይን ብቻ ነው የሚታየው። ስለምን ነው? ሰላም፣ ቀጣይ በሰፊው ያየርን ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት እያደረግን እናይበታለን። ለጊዜው ግን አካውንቴን ሰብስክራይብ አድርጎ በቀጣይ ቪዲዮ እንዲሰራ አበረታቶች ኮርስ ላይ የጀመርናቸው አሉ። አንድ፣ ሁለት፣ ሶስት እያለን እንቀጥልባቸዋለን። ፖዝ ላይ ነበርኩ አውቃለሁ። ነገር ግን ያቆምነውን በሰፊው በሞራል እንድንመለስ ሰብስክራይብ፣ ሼር በማድረግ ተባበር በሰፊው እንከሰታለን። መልካም ጊዜ